በስም አብ ወልድ ወንፈስ ቅዱስ አህዶ አምላክ ካሜን የሉል እግዚአብሔር ቤተሰቦች እንደምናላችሁ ቸርነት ምህረት ይቅርታ የባህሪ ገንዘቡ የሆነ ሉለ ባህሪ አምላካችን እግዚአብሔር ለዚህ ሰዓት ያደረሰን ክብርና ምስጋና ለስም አጠራሩ ይሁን ለዚህ ቻናል አዲስ የሆናችሁ ክርስቲያኖች ስሜ መምህር ምህረተአብ ነጋሽ ይባላል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰባኬ ወንጌል አገልጋይ ነኝ በዚህ ቻናል ደግሞ እየሰጠን ያለውን ትምህርት የኦርቶዶክሳዊ አስተምህሮቶች ትምህርቶችን የምንሰጥበት ቻናል ነው። ከዚህ በፊት እስካሁን ድረስ እንደማማር የመጣ ነው። ደግሞ የእምነት መነሾ ጽንሰ ሃሳብ አርዕስት አድርገን የእምነት መነሾ በቤተ እምነት በእኛ በበልጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና የእምነት መነሾ በዝግመተ ለውጥ የሚለውን አርዕስት አንስተን የመጣ ነው። ያነሳንበትን ሀሳብም በመግቢያ ላይ ማብራሪያ በሚለው ላይ የማብራሪያ አንድ ቪዲዮ ላይ እዛ ላይ ገልጸናል። ዛሬ ደግሞ እስካሁን ተያያዥ አድርገን ስንመለከታቸው የመጣናቸውን አስተምህሮች ማጠቃለያ የምንሰጥበት ይሆናል ማለት ነው። በአክብሮት እንድትከታተሉን እንጠይቃለን። መጀመሪያ ላይ እያነሳ ነው እንግዲህ፣ የእምነት መነሾ በሳይንስ በኩል ያው ዋነኝነት የዝግመተ ለውጥ ሀሳብን የሚከተሉ ሰዎች ናቸው አብዛኛውን ጽሁፍ የጻፉትና፣ በዛ በኩል ያለውን ተመልክተናል። ሁለቱን እያነጻጸርን የመጣ ነው ማለት፣ በቤተክርስቲያን ያለውንና በዛ በኩል ያለውን እያነጻጸርን የመጣ ነው። በመጀመሪያ ደረጃ ያየነው የጊዜ ልኬትን የተመለከተ ነው። የሃይማኖት መነሻ ታሪክ በሳይንስ ያሉ ሰዎች ምን ይላሉ? የሚለውን ከማየታችን በፊት ጊዜ እንዴት ነው የሚለካው? የሚለውን ተመልክተናል። ጊዜ በዝግመተ ለውጥ እና ጊዜ በቤተክርስቲያን። እንደሚታወቀው ጊዜ በቤተክርስቲያን የዓለም ዕድሜ ስምንተኛ ሺህ እንደሆነ ያው አባቶቻችን በተለያየ መንገድ ያስተምሩናል። ይህንንም ኬት ነው ያገኙት ብለን አይተናል። አንደኛ ከጌታችን ልደት የጌታችን የመድኃኒታችን ኢየሱስ ክርስቶስ በወንጌል የተዘረዘረውን የሉቃስ ወንጌል የተዘረዘረውን የጌታችን የኢየሱስ ክርስቶስን የዘር ሐረግ ልደት እንዲሁም ደግሞ የተለያዩ በመጽሐፍ ቅዱስ ያሉ ሱባኤዎች ሱባኤ ዳንኤል፣ ሱባኤ ሄኖክ፣ ሱባኤ ዳዊት የሚባሉ አሉ። እነሱ እነሱ የእነሱን ሱባኤ አቆጣጠር በመከተል እንደሆነ ተመልክተናል። በሳይንስ ደግሞ በዚህ ምክንያት የዓለም እድሜ ቤተክርስቲያን ስምንተኛ ሺህ ይባላል የሚለውን አይተናል። በሳይንስ ደግሞ የዓለም እድሜ የምድር እድሜ 4.6 ቢሊዮን ዓመት አካባቢ ነው ይላል። የህዋው ወይ ደግሞ የዩኒቨርስ ደግሞ እድሜው 13.8 ቢሊዮን ዓመት ነው ይላል እንግዲህ ሳይንስ በምንድን ነው የሚለካ የሚለውንም ነገሮች ተመልክተናል። ሳይንስ በምንድን ነው የለካ የሚለውን ብዙ መለኪያዎች አሉት። ዋና ተቀባይነት ያለው በሁሉም ዘንድ አብዛኞቹ በሳይንስ ዓለም በዛ በነሱ ዓለም ያለው አስተምህሮ ያለው ተቀባይነት አንደኛው የራዲዮሜትሪክ ሬዲዮሜትሪክ ዴቲንግ የተባለው ሲስተም ነው። ይህ ሲስተም ደግሞ መሰረት ያደረገው አይሶቶፕስ የሚባሉ አንስቴብል የሆኑ አተሞች ሲፈነዱ ወይ ደግሞ ሲፈርሱ የሚፈጅባቸው ይሄ ሃፍ ላይፍ ታይም የሚባለው አንድ መጠነቁስ ያ አይሶቶፕ የሆነ አካል ወደ ራሱን ግማሽ ለማድረግ የሚሄድበት ጊዜ መሰረት በማድረግ ነው። አንዳንዶቹ በፍጥነት ራሳቸውን ግማሽ ባጭር ጊዜ ያደርጋሉ። አንዳንዶቹ ደግሞ በቢሊየን ዓመት ላይ ያደርጋሉ እንደ ዩራኒየም የሚያሉት። ስለዚህ በዛ መሰረት ተደርጎ አለቶች ላይ እንትኖች ላይ ሮክስ አለቶች ላይ እና ፎሲልስ ቅሪተ አካላት ሪሜይንስ የድሮ የሞቱ ነገሮችን አጽሞች ላይ ማለት ነው። እነሱ ላይ ያለውን የካርበን ኮንቴንት ሌሎችንም እዚህ ራዲዮሜትሪክ ራዲዮ አክቲቭ የሆኑ ኤሌመንቶችን በመመልከት እንደሆነ አይተናል። ችግሩ ምንድን ነው? የዚህ ቲዎሪ ችግር ምንድን ነው የሚለውን ስንመለከት አንደኛ ሮኩ ምንም አይነት አይሶሌትድ የሆነ ነው። አይሶሌትድ ማለት ከሌሎች ወደ አለቱም ይሁን ወደ ቅሬታ አካሉ የሚገቡ ሌሎች ቁስ አካላት የሉም፣ ከእሱም ተገንጥለው የሚወጡ ቁስ አካላት የሉም የሚለው አሰብሽን ከነባራዊ ዓለም ጋር የማይታረቅ ነው። ግን ያው ሌትሴ እንደሚባለው እንደ ማቴማቲካል ፕሩፍ እንበልና እንደሚባለው እንደዛ ተደርጎ የተሰራ ነው። ሌላኛው ደረጃ ደግሞ ይህ ልኬት በድንጋይ ላይ እና በድንጋይ ላይ እና በቅሪታ አካል ላይ በበድን ላይ የተሰራን ነገር ወደ 13 ቢሊዮን ዓመት ወደኋላ ተመልሶ ይሄ እንዲህ ነበር፣ ይሄ እንዲህ ነበር ብሎ ልክ እሪ ለአሁን ልክ እንደ ተጨባጭ ነገር እንደ ማስረጃ አድርጎ የሚያቀርባቸው ነገሮች ትረካ ናቸውና። ትረካ አይነት ይዘት ናቸው እና ምና ሪኮንስትራክት ማድረግ ዝም ብሎ እንዲህ ሊሆኑ ይችላሉ፣ እንዲህ ሆኖ ሊሆን ይችላል፣ እንዲህ እየኖሩ ሊሆን ይሆናል የሚል አሰብሽን አይነት ነው። ግን ያው ሳይንስን አስታቆ ስለሆነ በሳይንስ አለም ላይ ተቀባይነት ያለው ነገር ነው። ሌላም እነዚህ የዝግመተ ለውጥ ሀሳብን የሚከተሉ ሰዎች መጽሐፍ ቅዱስንም እንደማጣቀሻ ይጠቀማሉ። አንደኛ ዓለም ጊዜ መቆጠር የጀመረው በፀሐይ፣ በጨረቃ፣ በከዋክብት ልኬት ነው። በፀሐይ፣ በጨረቃ፣ በከዋክብት ልኬት ነው። ፀሐይ፣ ጨረቃ፣ ከዋክብት ደግሞ የተፈጠሩት በአራተኛው ቀን ነው። እነዛ አራቱ ቀኖች ደግሞ በእግዚአብሔር ወይ በአምላክ ነው ሊለኩ የሚችሉት። ስለዚህ ጊዜያቸው አንዲፋይን ነው፣ አይታወቅም። ረጅም ሊሆኑ ጊዜ ሊሆኑ ይችላሉ የሚለው እነዛን አራት ቀናት እሑድ፣ ሰኞ፣ ማክሰኞ ድረስ ያሉት እነዚህን ቀናቶች እንደ ማጣቀሻ ይወስዳሉ። ለዓለም ዕድሜ ረዝመት ማለት ነው። ሌላኛው ደግሞ የሚያነሱት ከመጽሐፍ ቅዱስ ክፍል ቅዱስ ዳዊት ያለውን በመዝሙር 89 ላይ እስመ አስርቱ ምዕት ዓመት በቅድሜ ከመዕለት እንተ ተማለመ ሐለፈት አንድ ሺህ ዓመት በአንተ ዘንድ ትናንት እንዳለፈችው እንደ ቅጽበት ወይ እንደ ትናንትና እንዳለፈችው ዕለት ናት በማለት ያለውን በማነፃፀር ስለዚህ በሰውኛ አንድ ቀን በእግዚአብሔር 10 ሺህ ዓመት ነው የሚለውን እንደ ማስረጃ ይጠቀማሉ። ሆኖም መጽሐፍ ቅዱስ የሚነግረን ነገር እንደዛ እንዳልሆነ የተወሰነውን መላሽ ሰተናል። አንደኛ እነዚያ ሶስቱ ከረቡዕ በፊት የነበሩ ቀናቶች በእግዚአብሔር ይሄ አንዲፋይን የሆኑ ጊዜዎች ሳይሆን ዘፍጥረትን ስትመለከቱት ጠዋትም ሆነ ማታም ሆነ አንድ ቀን ይላል። ስለዚህ ይሄ አንድ ቀን የተባለው በሰው ያለው አቆጣጠር ነው እንጂ በሌላ ሜዥርመንት በሌላ ጊዜ ስሌት የተለካበት እንዳልሆነ እንመለከታለን። በእግዚአብሔር አንድ ሺህ ዓመት ትናንት እንዳለፈች ያለው ደግሞ የዳዊትን ሀሳብ ስትመለከቱት ጊዜ በእግዚአብሔር ዘንድ አንዲፋይን ነው። ጊዜ ለእግዚአብሔር ኢምንቱ ነው፣ ምክንያቱም ጊዜ ምንም ለሱ ምንም አይደለም ለማለት የተገለጸ ነው ምክንያቱም ከዚህ በፊት እንዳየነው ጊዜ ፍጡር ነው። የተፈጠረው በፈጣሪ ነው። ለዓላማውም ደግሞ ለዓለሙ መለኪያ የሆን ዘንድ ማገልጋያ የሆን ዘንድ የተፈጠረ ነው። ስለዚህ ለእግዚአብሔር ጊዜን አንጠቀምም። ጊዜ ጊዜ የለውም፣ መነሻ የለውም፣ መድረሻ የለውም ለእግዚአብሔር። ለዚህ ነው አልፋ ኦሜጋ የምንለው። ሌላውም ደግሞ መች ነበረ ሲባል ለእግዚአብሔር አንዲፋይነ የሚሆነው መልስ የሌለው ነገር ይሆናል። ምክንያቱም እግዚአብሔር የጊዜ ፈጣሪ ነው ከጊዜ ውጭ ነው እና በዚህ ሬንጅ ውስጥ በዚህ ኢንተርቫል ውስጥ አለ የምንለው ነገሮች አይደሉም ማለት ነው። ስለዚህ ቅዱስ ዳዊት እየተናገረ ያለው እግዚአብሔር በጊዜ አይለካም፣ በጊዜ ውስጥ የለውም ለማለት የተነገረ ነው እና እነሱ ይህንንም ማጣቀሻ ያደርጋሉ። ዞሮ በዚህ በጊዜ ጉዳይ አድርገን ነው መነሻ እየተመለከት ነው። ሌላኛው ደግሞ ቀጥሎ ያየነው ምንድን ነው ፎርሜሽን ኦፍ ዘ ኤርዝ ወይ ዘ ተፈጥሮ የተመለከተ ነው። የዓለሙ ተፈጥሮ እንደምትመለከቱት እኛ ምን ብለን ነው የምናምነው? እግዚአብሔር ይህንን ዓለም ካለመኖር ወደ መኖር አምጥቶ ፈጠረው። ያ ማለት ካለመኖር፣ እዚህ ነበሩ ከማይባሉበት ወደ ልህሉ ናቸው አሁን ወዳሉበት አምጥቶ የፈጠረው እግዚአብሔር ነው። ስለዚህ የዓለም የሚታየውም የማይታየውም የማይታየው ፈጣሪ እግዚአብሔር ነው ብለን በስነ ፍጥረት የተማርነውን በዘፍጥረት የተማርነውን ትምህርት አምነን የምንቀበል ትክክለኛም ነው፣ በእግዚአብሔር የገለጸው እውነተኛ ነው ብለን የምንቀበል ክርስቲያኖስ። ሳይንስ ደግሞ እንደምታውቁት ይሄ አይደለም አለም የተፈጠረው ኢንፋናት፣ በጣም በጣም ስሞል ከሆነ ሲንጉላሪቲ ከሚባል ትንሽ ጥቅጥቅ ካለ ቅንጣጤት፣ ትንሽ ይሄ ነገር ነው የተነሳው ይላሉ። በዚህም ዋና ቴዎሪያቸውን አይተናል። ቢግ ባንክ ቴዎሪ በብዙዎቹ የሚቀበሉ ብዙ አይነት ቴዎሪ ያላቸው እና ቢግባንግ ባንግ የሚባለውን ይሄ ከዚህ ትንሽ ነገር ፈንድቶ ነው ይህ ዓለም የተፈጠረው እና ይህ ዓለም ከዛ በኋላ እየሰፋ እየሰፋ እየሰፋ አሁንም እየሰፋ ነው ህዋ ወይም እየተለጠጠ ነው ያለው የሚል እና የራሱን ውስጥ ያለ ሳይንሳዊ ትንታኔዎች ይሰጣሉ። ዋናው ግን እኛ እዚህ ላይ በተጨማሪ እነሱ ምንድን ነው የሚለው ኢነርጂ ክሬት ማተር የሚል ነው። ክሬትድ ማተር ሀይል ቁስ አካልን ፈጠረ። ይሄ የሚታዩት የሚዳሰሰው የሚጨበጠውን የፈጠረው ሀይል ነው ይላሉ። ልክ አሁን ቦምብ ሲፈነዳ ሀይል እንደሚፈጥር ወይ ደግሞ ይሄ ብርሃን ብርሃን የሚሆን ጉልበት ሀይል እንደሚፈጥር ልክ እንደዚያው ደግሞ ጉልበት ደግሞ ወይ ብርሃን ምንን ፈጠረ ይላሉ ቁስ አካልን ፈጠረ ይሉና ቁስ አካልና ብርሃን እርስ በርሳቸው ኢንተርቼንጅብል ናቸው የሚል አስተምሮ እንደሆነ ተመልክተን እኛ በእምነታችን ሁላችን ምናምነው ይህንን ዓለም እግዚአብሔር ፈጠረ። አየ ሀይ ያሉ የማያንቀሳቅሱት አንቀሳቃሽ ያልተፈጠረ ፈጣሪ አንሙድ ሙበር የሚባለው የማያንቀሳቅሱት አንቀሳቃሽ የሁሉም አንቀሳቃሽ የሁሉም አስገኝ የህይወት ሁሉ ምንጭ እግዚአብሔር ነው ብለን እናምናለን። ይህንን እነሱ አይቀበሉትም እና የሃይማኖት ተጽዕኖ ነው ወይ ደግሞ የሃይማኖት ሰዎች የፈለሰፉት ወይም እንደዛ የሚሉት ነገሮች ነው። እንግዲህ ያው ማየት ነው እንድናየው ነው ዋናው። ግራና ቀኙ ምን ምን ይባላል የሚለው ለማየት ነው። ሌላኛው ደግሞ ስለ ሰው ተፈጥሮ ነው። ልዩነት ያለውን ነገሮች ያነሳ ነው። ስለ ሰው ተፈጥሮ እኛ አሁንም ዘፍጥረት ምዕራፍ አንድ ከቁጥር 26 ላይ እግዚአብሔር የሰው ልጅን በአራያው እና በሀምሳያው ፈጠረው ብለን አራያ ምንድነው፣ ሀምሳያ ምንድን ነው የሚለውን ነገር ተመልክተናል። እኛ እግዚአብሔርን በምንድን ነው የምንመስለው? በመልክ ደግሞ በዚህ በሚታየው ነገር አምሳ፣ እንትንስ አራያ ማለት ምን ማለት ነው? የባህሪ የዚህ አንዳንድ ነገሮቻችን፣ የመንፈስ ጉዳዮቻችን፣ ፍቅር፣ ደስታ፣ እንደዚህ አይነት ነገሮቻችን እሱን እሱን ነገሮች እግዚአብሔር ጋር እንድንማሰል ተደርገን እንደተፈጠርን ተመልክተናል። በሳይንስ በዚህ ደግሞ አሁንም ያለው ቲዎሪ ደግሞ በእነሱ በኩል ያለው ምንድን ነው? አባዮጀነሲስ ቲዮሪ በሚባለው ህይወት ያለው አካል የተገኘው ህይወት ከሌለው ነገር ነው። እንደምታውቁት አብዛኛው ህይወት ያለው አካል የተገነባው ኦርጋኒክ ኮምፓውንድ የሚባለው ነው በኬሚስትሪ ስለዚህ ኢንኦርጋኒክ ኦርጋኒክ ለህይወት የሚያስፈልጉ ነገሮች ኦርጋኒክ ማቴሪያሎች የተገኙት ኢንኦርጋኒክ ከሆኑ ነገሮች ተገኙ ይላል። መጀመሪያ እነዚ ጠጣር ነገሮች ኢንኦርጋኒክ የሆኑት ተሰብስበው ሞኖመር ፖሊሞር እያሉ ይሄ ለካርቦሃይድሬት ለፕሮቲን መፈጠር ምክንያት የሚሆኑት አምኖ አሲድ ፋቲ አሲድ የሚሏቸው እነዚህ አነስተኛ ጥቃቅን ህይወት ያለው አካል የተገነባባቸው እነሱ ነገሮች የተገኙት ከህይወት ከሌለው ነገር ነው ይላሉ። እንግዲህ ህይወት ህይወት ከሌለው ነገር ነው የተገኘው የሚለው ነገር ስትመለከቱ ዛሬ ላይ ለምንድን ነው ከድንጋይ ላይ ህይወት የማይገኙ? ድንጋይ ህይወት የለውም። ለምንድን ነው በእነሱ አሁን እንግዲህ ቴክኖሎጂ ስለ ያኔ ቴክኖሎጂ ባልሰለጠነበትም? ተፈጥሮ ራሱን በራሱ ህይወት ህይወት ከሌለው ነገር ከተገኘ አሁን ደግሞ ቴክኖሎጂ ባለበት ሁሉን መቃየር ብዙ ነገር መቃየር በሚቻልበት ዘመን ላይ ለምንድን ነው ከድንጋይ ህይወት የማይገኙ ህይወት ከሌለው ነገር ለምን ህይወት መፍጠር አይቻልም? አሁን ላይ አዲስ ማለት ነው አዲስ የሌለ ትራንስፎርሜሽን አድርጎ ወይ ደግሞ እንደ ኬሚካል ሪያክሽን አድርጎ መቀየር ሳይሆን ህይወት ከሌለው ነገር አዲስ ህይወት ለምን ማግኘት አይቻልም? የማይቻል ነገር ነው እና፣ ሆኖም ግን እንደዚህ ብሎ ነው የሚያስተምሩን። የሚያስተምሩን ልጆቹን የሚያስተምሩት ሁሉንም ልጆች የሚማሩት ይህን ትምህርት ነው። ቤተክርስቲያን ግን ምንድን ነው የምትለው ስንል ህይወት የህይወት ምንጭ ሆነው ከጌታ ከእግዚአብሔር የተገኘ ነው። የህይወት ሁሉ ምንጭ ለነዚህ ህይወት ህይወት ላላቸው አካላት ሁሉ የህይወት ምንጭ እግዚአብሔር ነው። እግዚአብሔር ነው ህይወት ላላቸው ሁሉ የህይወት ምንጭ እግዚአብሔር ነው። ይሄንንም ወደፊት በሌላ ትምህርቶች ላይ በደንብ በማስረጃ መናያቸው ይሆናል። ያው ልዩነቱ ይሄንን ይመስላል ማለት ነው። ሌላኛው ወደ ሃይማኖት ታሪክ በዚሁ ይሄንን አይተን ልዩነታቸውን ካየን በኋላ የጥናት ዘርፋቸው ምን ያህል የተለያየ እንደሆነ ዳይሜንሽኑን አይተን የሃይማኖት መነሾ እንትን መነሾ ታሪክ ምን ምን ደግሞ ስለ ሃይማኖት ምን ይላሉ የሚለውን ያየነው በአንትሮፖሎጂ የሚባለው ትምህርት ማለት ነው። ያየነው አንዱ አኒሚዝም የሚባል ነው እና አኒሚዝም ዘኦልደስት ሪሊጅን ነው። ይሄኛው ደግሞ ኤድዋርድ ቡርኔት ቴይለር የተባለው ሰው ያወጣው ቴዎሪ ላይ መሰረት በማድረግ ነው። አኒሚዝም ምንድንነው የሚለው የሰው ልጅ ያኔ በአለምን ባልተረዳበት ጊዜ አላዋቂ በነበረበት ዘመን ያ ያኔ ዝንጀሮ፣ ጦጣ በወላጆቻችን በነበሩ ሰዓት ማለት ነው። አንዳንዴ ስንናገረው ራሱ ግራ ነው የሚገባው። እና እነዚህ ያው ከቺምፓንዚ ዝርያ እንደመጣን ነው የሚነግሩን። በዛን ዘመን የነበሩት ወላጆቻችን ተፈጥሮ መረደት ስላልቻሉ ዙሪያቸው የሚያዩት ነገር ሁሉ ሕይወት ያለው ይመስላቸዋል ይላልና ስለዚህ ዛፉም ህይወት አለው፣ ፀሐዩም ህይወት አለው፣ ወንዙም ህይወት አለው፣ ሁሉም ነገር ህይወት አለው። ስለዚህ ይህንን ከዛ ጋር መነጋገር መልስ ይመልሱልናል ማለት ነገሮች ሲቆጡም ህይወት ስላላቸው ተቆጥተው ነው። ለምሳሌ ዝናቡ ዶፍ ከወረደ ተቆጥተው ነው፣ የዝናቡ አምላኩ ማለት ነው። እና ይህን ይህን አስተሳሰብ ነበራቸው ይላል። ከዛ በኋላ ግን ሰው እየሰለጠነ እየሰለጠነ ሲመጣ ሳይንስ እየገባው ኔቸርንም የኔቸርን ሀሳብ ሲረዳ የአኒሚዝንም ተወ እምነትንም ተወ። ስለዚህ እምነት ከዚህ የተነሳ ነው የሚል እንትን ነው ያለው፣ ቲዮሪ ነው ያለው። ይህንንም በደንብ ከተመለከታችሁ ትልቁ ችግሩ ምንድን ነው? የቀደሙ ሰዎችን አላዋቂ አድርጎ መሳል ራሱ ስህተት ነው። እኔ ይኔ የቀደሙ ሰዎች ብዙ ነገሮችን ስታብልሽ ያደረጉት እነሱ ናቸው፣ የቀደሙ ሰዎች ማለት ነው። እና እንዲሁም አሁን ካለው ጀኔሬሽን፣ አሁን ካለው ትውልድ ይልቅ የቀደሙ በሞራል በስራ ተፈጥሮን በመረዳት በብዙ ነገሮች ኢቨን ሁሉ ነገሮች ትምህርቶችን ብትመለከቱት ቀድሞ የነበሩ ናቸው። ሪሳይክል እየተደረጉ ሞዲፋይ እየተደረጉ አንዳንድ ነገሮች የተጨመረባቸው በነዛ ላይ መሰረት ተደርጎ ሌላ ጥናትና ሌላ እድገት እየተደረገባቸው ያለው እና ቤዚክ የሆኑ ነገሮችን የመረዳት ህሎት ነበራቸው። ስለዚህ ይሄ ዊዝደም ወይ ጥበብ የምንለው ነገር አይምሮ መረዳትን በዝግመተ ለውጥ አሁን መጥቶ ሰው እንዳደገ ያኔ እንዳላደገ የሚል አስተሳሰቡ ብዙም እንትን የለውም እና የአሁኑ ያደገው ማህበረሰብ ምንድነው ማይንዱ ምንድነው ስሪቱ ምንድነው ለሰው ይጠቅሙ የሚለውንም መረዳት ይቻላል እና ከዚህ ሀሳብ የመነጨ ነው ይላል ያው የእነሱ ቴዎሪ ነው። ሌላኛው ደግሞ እኛ አኒሚዝምን አሁን መልስ የሰጠንበት እንደ ቤተ ክርስቲያን እዚህ ውስጥ ምንድን ነው አምልኮ፣ ሁለት አይነት አምልኮ እንዳለ አይተናል። ሁለት አይነት አምልኮ፣ አምልኮ ተግዚአብሔርና አምልኮ ተጣሁት። አምልኮ ተግዚአብሔር እግዚአብሔርን በትክክለኛው መንገድ በተገለጸው በተነገረው መጠን ማምለክ፣ አምልኮ ተጣሁት ደግሞ በዛፉን፣ በእንጨቱን፣ በፀሐዩን ማምለክ፣ ደግሞ ሰይጣን ነው የሚያስመልከው። ስለዚህ ይሄ ከኢቮሉሽን ጋርና ከሰዎች የማሰብ ችሎታቸው ስላልቻለ ከሚለው ጋር የሚታይ ሳይሆን ሰይጣን በሰዎች ልቦና ስተትን በማስረጽ እንጨቱንም ዛፉንም ግንዱንም አሁን ራሱ የሰው ጭንቅላት አደገ በሚሉት እንደነሱ እንኳን ሄደን አሁንም ድረስ ዛፉን የሚያስመልካቸው ድንጋይ የሚያስመልካቸው እንጨቱን የሚያስመልካቸው ሰይጣን ነው። ከኢቮሉሽን ጋር ከአይምሮ ማደግ ከእውቀት ጋር ማደጋ ብቻ የተያያዘ አይደለም ማለት ነው። እና ከዚህም አንጻር የተለያዩ ግራቀኞችን አይተን ተመልክተናል። ሌላኛው ደግሞ ዱርካሂም የተባለው የሃይማኖት ሃይማኖት ዋና እንደውም የተመሰረተበት ፈንክሽኑ ነው ይላል። እና ማህበረሰብ የራሱ የሆነ ሼር የሆነ ቫሊዩ መሰረተ፣ ሊያግባባው የሚችል የጋራ አስተሳሰብ የእምነት ሀሳቦችን መሰረተ። እነዚህ ከዛ ቀጥሎ እምነታዊ ወይም ሃይማኖታዊ ክንዋኔዎችን ማድረግ ጀመረ። እዚህን ድርጊቶች የሚፈጽሙ ደግሞ ሰዎች እዛ ውስጥ አለሁበት ማለት ቢሎንግነስ፣ በቃ የዛ ማህበረሰብ አባል መሆን ነገሮች አሉ። በዚህ በዚህ መሰረት ሃይማኖት በማህበረሰቡ ላይ በሚሰጠው ጥቅም ምክንያት በሱ ማህበረሰቡ የፈጠረውና ለማህበረሰቡ ጥቅም አገልግሎት እንዲሰጥ ተደርጎ የተሰራ ነው የሚሆ ይላል። ዞሮ ዞሮ ሰው ሰራሽ ነው ማህበረሰብ የሰራው ነው የሚል አስተምሮ ነው ያለው። እኛ ደግሞ ምን ተመልክተናል? ባህልና ሃይማኖት መለየት አለበት ባህልና ሃይማኖት ባህልና ሃይማኖት መለየት አለበት ነው ያለው። ምን ማለት ነው? ባህልና ሃይማኖት መለየት አለበት። ሃይማኖት መገለጽ ነው። መገለጽ ነው። እንደገና ነፍስ ከእግዚአብሔር ጋር የምታደርገው ግንኙነት ነው ሃይማኖት ሃይማኖት ያ ነው። እና ከመገለጽ ጋር ነፍስ ከእግዚአብሔር ጋር የምታደርገው ግንኙነት መንፈሳዊ ነው። መንፈስ ያላት ነፍስ ከመንፈሳዊ እግዚአብሔር ጋር የምታደርገው ግንኙነት ይሄ መገለጽ ነው ሃይማኖት። ካልቸር ወይም ደግሞ ባህል የምንለው ግን ሰዎች በአንድ ቦታ በአንድ መልክዓ ምድር አብረው ሲኖሩ፣ አብረው ሲረዳዱ፣ ህልውናናቸው በዛ አካባቢ ላይ በተለያየ መንገድ ኢንቲግሬሽንና ኢንተራክሽን ሲኖረው፣ መስተጋብር ሲኖረው የራሳቸውን ቋንቋ እንደሚታወቀው በኃጢአት ምክንያት ይህም ደግሞ በኃጢአት ምክንያት ጥቅመሰናወሩን የምናውቀው ታሪክ ነው። በኃጢአት ምክንያት ሰው ልጅ ከወደቀ በኋላ የዳይቨርሲቲ እንደተፈጠረ በሳይንስም ብትሄዱ ሰዎች አንድ አካባቢ ላይ በመኖራቸው በመልካ ምድር የአመጋገብ ያኗኗር ዘይቤያቸው ይሄ ካልቸር ነው። ካልቸር ወይ ባህል የምንለው ሃይማኖት ግን መገለጽ ነው እንጂ ይሄ እንደ ባህል ዝም ብሎ ካልቸር ሆኖ የመጣ እንዳልሆነ ነው። ትኩረት ያደረግንበት ነገር ምንድነው? ለልጆች ሳይቀር ትምህርት ቤት አርፀው የአምስተኛ ክፍል የስድስተኛ ክፍል መጽሐፍ ላይ የሃይማኖት የባህል አንዱ ኮምፖነንት ተደርጎ ነው እየተወሰደ ያለው። ባህል በውስጡ ምን አለው? ቋንቋ አለው፣ የአመጋገብ ስርዓት፣ ያለባበስ ስርዓት አለው፣ ባህላዊ ትውፊቶች አላቸው፣ ስነቃሎች ምናምን አለው፣ ሃይማኖት አለው ይላል። ስለዚህ ሃይማኖት የካልቸር አንዱ ኮምፖነንት አድርገው ነው የሚያስተምሩት። እንደዛ አይደለም ሃይማኖት ራሱን የቻለ የተለየ ከእግዚአብሔር መገለጽ ጋር የተያያዘ እንደሆነ ነገር ግን ሰዎች ሃይማኖታዊ ድርጊቶችን ሲፈጽሙ ግን ካልቸር ይሆናል። ያንን ድርጊት አንድ ነገር ደጋግሞ በማድረግ ሲደረግ ባህል ሆኖ ሁሌ የምታደርገው ይሆናል ማለት ነው። እና በዚህ መካከል ያለውን ልዩነት ተመልክተናል። ሌላኛው የተመለከትነው ነው ሶሻል ኮንፍሊክት ቴዎሪ የሚባለውን ቴዎሪ ማርክ ማርኪዝም የማርኪዝምን ሀሳቦች ተመልክተናል። ማርኪዝም ሃይማኖት የጨቋኞች መገልገያ ነው የሚል እምነት ነው ያለው። እንደሚታወቀው በኢኮኖሚክስ ትምህርት ላይ የሚያያችሁት አንስተነዋል። ክላሲካል ኢኮኖሚክስ ብሎ የሚለውን ስም የሰጠው ማርክ ማርክ ምንድን ነው የሚለው ካርል ማርክስ የከበርቴና የጭሰኛ ስርዓት ላይ ያለ ያው ማህበረሰብ ሁልጊዜ በፉክክር ውስጥ ነው ያለው ጥቅም ለማግኘት የራሱን ጥቅም ለማግኘት ሁሌ በፉክክር ውስጥ ነው ይላል እና ይህንን ጥቅም ደግሞ ለማስከበር የሚፈልጉ ጥቅማቸውን ፕሪቪሌጃቸውን ለማስቀጠል የሚፈልጉ አካላት የሚጠቀሙበት ኢንስቲቱሽን አላቸው። የራሳቸው ኢንስቲቱሽን ተቋማት አሏቸው። ከነዚህ ካሉት ገቨርንመንት ሆነን ነን ገቨርንመንት፣ እንዲሁም ሃይማኖት ሃይማኖት አንዱ ሀሳባቸውን የሚያስቀጥሉበት ተቋም ነው ብሎ ነው የሚያስተምረው። እና ስለዚህ ገዢዎቹ እነዚህ ቡርጅዋ የሚባሉት ገዢዎች ድሃውን ህዝብ ለመጨቆን የሚጠቀሙበት መሳሪያ ነው ብሎ ያለውን አንስተናል። እዚህ ላይ የሰጠነው ደግሞ አጭር መልስ ምንድነው? ተቋማት ሁልጊዜ ሁልጊዜ ይጠለፋሉ። ለምንድነው የሚጠለፉት? የሃይማኖት ተቋማት ይጠለፋሉ። ይሄን ደግሞ መጽሐፍ ቅዱስ በጌታ ዘመን እራሱ ቤተ መቅደስ የሚሸጡ የሚነግዱ እንደነበሩ ቤተ መቅደስ የጸሎት ቦታ ነበረ፣ እነሱ ደግሞ የነጋዴ ቤት እንዳደረጉ በጌታ ዘመን። አሁንም ቢሆን በጸሎት ቦታ ላይ ነጋዴዎች፣ ፖለቲከኞች፣ ጥቅመኞች የተለያየ ሀሳብ ያላቸው አካላት እዛ ቦታ ላይ እንደሚገኙ ይሄ ደግሞ ይሄ ማለት ግን የዛ እምነት ቦታ ወይ ደግሞ የእምነቱ ዓላማ ሌለ እንትን ይሄ ነው ማለት አይደለም። ሰዎች ናቸው ሰዎች ተቋማት ላይ እየገቡ እስራኤላውያን መጽሐፍ ቅዱስ ላይም ስታነቡ ደግ መሪ ሲመጣ እግዚአብሔርን እንዲመለክ ያደርጋል። ክፉ መሪ ሲመጣ ደግሞ ቤተ መቅደስ ሳይቀር እግዚአብሔር ቤተ መቅደስ ላይ ጣውት አቁሙ እንዲሰገድ ያደርጋል። ስለዚህ ይሄ የምትመለከቱት ታሪክ ከዛ ደግሞ ግፍና ኃጢያቱ ደግሞ እግዚአብሔር ሲቀስፈው ከነስራው ተገንጥሎ ይሄዳል። ስለዚህ ይሄ የሚመለከተው ሰዎች በአጋንንታዊ ስራ ተመርተው የሚያደርጉት ጣልቃ ገብነት እና ስህተት እንደሆነ የመታየቱ ግን ሃይማኖት ጨቋኞች የመሰረቱት እንዳልሆነ ተመልክተናል። የመጨረሻው ያየነው ሂውማን ፕሮጀክሽን ኒድስ ቲዎሪ የሚለውን አይተናል። ይሄ ደግሞ ሰዎች ከራሳቸው እሳቢ የተነሳ ተፈጥሮን ተመልክተው እነዛን ነገሮች ምላሽ ሲያጡ ምላሽ ለማግኘት የሚያደርጉት የውስጣዊ ችግራቸውን ለውስጣዊ ጥያቄያቸውን መልስ ለማግኘት ወደ ውጭ አድርገው ተስፋን የሆነ ነገርን ምላሽ ለማግኘት የሚያደርጉት ነው የሚል ነው፣ የሂዩማን ፕሮጀክሽን ስትዮሪ። ስለዚህ የዚህ ቲዮሪ ሀሳብ ደግሞ ምንድነው? ማላከክ የሚል ነው። ስለዚህ ሃይማኖት መልስ ያጣባቸውን ነገሮች ይሄ መሞት፣ በቃ ኖሮ መሞት፣ ተፈጥሮ፣ ይሄ ራስ በፍርሃት መኖር፣ እነዚህ የመሳሰሉትን ነገር ተመልክቶ ተስፋ እንዳለው አባት እንዳለው ከሰማያዊ አባት እንዳለው የሚጠብቀው የሚያገዘው ልክ ምድራዊ አባትን እንደሚጠብቀው ሰማያዊ አባትን ክሬት አርጎ ራሱን የፈጠረው ስለዚህ እግዚአብሔርን የፈጠረው ሰው ነው፣ የሰው ጭንቅላት የሰው እሳቤን የፈጠረው የሚል አስተምሮ ነው። ሂማን ፕሮጀክሽን ኔድስ በዋነኝነት ጭብጦ ማለት ነው። ስለዚህ እኛ ደግሞ ያው እንደምታውቁት ሁላችንን የእምነት ሰዎች ስለሆነን እግዚአብሔርን ፈጥረ ነው ሳይሆን እግዚአብሔር ክብር ይግባውና የፈጠረን እግዚአብሔር ነው። ለእግዚአብሔር መኖር ብዙ ማስረጃዎች አሉ፣ ብዙ ማስረጃዎች አሉ። እኛ ዝም ብለን በቴንሽን ፈጥረ ነው አይደለም። የመናፍስት መኖር፣ የአጋንታዊ ስሪቶች፣ በበሽታ መማቀቅ፣ በሃይማኖት አገልግሎት መዳን፣ ብዙ ነገሮች አሉ፣ ብዙ ነገሮች አሉ። እግዚአብሔር በህይወት መገለጽ፣ ሌላ ሌላ ነገሮችም ማስረጃዎች አሉ። ያው ራሳችን እኛ የክርስቲያን አማኞች ስለሆንን ሁላችን በህይወታችን እግዚአብሔር ያደረገልን ስለምናቅ ለእኛ ብዙ ማብራሪያ ያስፈልገንም። ዋናው ግን ትምህርታችን ስንጨርሰው ለምንድን ነው እነዚህን ነገሮች ያነሳናቸው ነው። ሁሉ እንዲቴል ለማየት ፈልገን አይደለም ያነሳናቸው። ዋና ዋና ሀሳቦቻቸውን እንድናነሳ ነው። አንደኛ ያነሳናቸው ነገር ምንድን ነው? አብዛኛው ወጣቶች አብዛኛው ወጣቶች የዚህ በተለያየ ዲግሪ የሚወስዱ ልጆች እንዳልኳቸው አንትሮፖሎጂ ኮርስ የሚወስዳሉ፣ ሶሻሎጂ የሚወስዳሉ፣ ሳይኮሎጂ የሚወስዳሉ፣ የተለያዩ የሚወስዳሉ እና በሚወስዳቸው ትምህርት ይሄ ትምህርት ውስጥ እነዚህ ትምህርቶች አሉ። እነዚህ ትምህርቶች የወሰዱ ልጆች ብዙ ጊዜ በዚህ አስተሳሰብ የተበረዙ ናቸው። እንደምታውቁት በጎ ሀሳብ ብቻ ሳይሆን ክፉም ሀሳብ የሰውን ጭንቅላት ይበርዘው፣ የሰውን ጭንቅላት ይበርዘዋል። የጠማማ አስተሳሰብ የተበረዘ ሰው ሁሌ በዛ ነገር ባመነበት ነገር ላይ ነው የሚኖረው። ስለዚህ ግራና ቀኝ እንዲያዩ እንድታዩ ሌሎች አሁን እንደው ዝም ብሎ ሳይንስ ስላወራ ሳይንስን ፍጹምና ፐርፌክት አድርጎ የሚቀበሉ የሳይንስ ዕውቀት በቃ የሊቅነት የሚመስላቸው በቃ የሃይማኖት ዕውቀት እውቀት የማይመስላቸው ሰዎች አሉ። ስለዚህ ይሄ አስተሳሰብ ስህተት ነው። መንፈሳዊ ነገር የሚታወቀው በመንፈሳዊ ሰፈር ላይ ነው፣ ዓለማዊ ነገር የሚታወቀው በዓለማዊ ነገር እንደሆነ ሁሉ ግራና ቀኝ ማየት ያስፈልጋል። ሌላኛው ቤተክርስቲያን ላይ ያሉት አገልጋዮች ወንድሞች አባቶቼ አብዛኞቹ አብዛኞቹ እንደዚህ አይነት ነገሮችን ማየት እንደው ኃጢአትም የሚሆንባቸው የሚመስላቸዋል። ግንዛቤውም የሌለው አለ። እንደገና ማየትም ማንስማት መናገርም ስህተት መስሎ የሚታያቸዋል። ከአለም ጋር ዓለም የሚያነሳውን ጥያቄ ሌላ ዓለም ለማስተማር ሰለጠንኩ ያለውን አለም ለማስተማር እተምር ያለ የሚለውን ህዝብ ለማስተማር ማየት ያስፈልጋል። በደንብ ማየት ያስፈልጋልና ማየት እንዲያስፈልገን ነው። ማየት አለብን። ምን የሚባል አለ እነ ገሌ ምን ይላሉ? እንደሚባለው ፍርድ ቤት እንደሚባለው የሚባለው ከሳሽ የተከሳሽን ሀሳብና ልብ ቢያቅ ኖሮ ባልከሰሰ፣ የሚባል የሌላኛውን ጎን ማወቅ ያስፈልጋል ለመመለስ ለመከራከር፣ ማስረጃ ለመስጠት ማየት ያስፈልጋል። ለዛ ነው። ስለዚህ ነገሮችን ግራና ቀኝ እንደ ሌላኛው ደግሞ የዚህን አስተሳሰብ ይዘው ቤተክርስቲያን ውስጥ ያሉ ሰዎች አሉ። ቤተ ክርስቲያን ቁጭ አሉ እግዚአብሔር የለም የሚል ሐሳብ ይዘው የተቀመጡ አሉ። ስለዚህ እንደዚህ አስተሳሰብ ያላቸው ሰዓት ሰዎች አንዳንድ የወጡና መርዛማ ቃላት ይወረውራሉ። መርዛማ ቃላትን ሲወረውሩ በእምነት ቦታ ላይ ተቀምጦ ሰው ይደናበራል። ይሄ እንደዚህ የሚባል ትምህርት አለ ወይ? አባ ምን ነካቸው? ወይ ገሌ ምን ነካቸው? መምህር ምን ነካቸው? ገሌ ምን ነካቸው? የሚለው ውዥንብር ውስጥ የሚገቡ ሰዎች በአንድም በሌላ መንገድ አውቀውትም ይሁን ሳያውቁት የዚህ የሳይንሳዊ ድብልቅቅ ያለ አስተሳሰቦች ወደ አይምሯቸው የሚቀበሉ አገልጋዮች አሉ ስላሉ ነው እና እነዚህ እነዚህን ነገሮች እንድንለይ የሚረዳ ነው ማለት ነው። በአጠቃላይ ግራና ቀኝ ማየቱ ስለማይከፋ አንስተነዋል። የዚህ ተከታታይ ትምህርታችን እዚህ ላይ እንጨርሳለን። በቀጣይ እንዲሁ በተጓዳኝ የምናያቸው ነገሮች ሀልወተ እግዚአብሔር፣ ሀልወተ እግዚአብሔር፣ የእግዚአብሔር መኖር። በእግዚአብሔር መኖር ላይ ደግሞ እንሄዳለን። በእግዚአብሔር መኖር የሚያምኑና የማያምኑ አሉ። ዓለም ላይ እግዚአብሔር አለ፣ እግዚአብሔር የለም የሚሉ እግዚአብሔር አለ የሚሉት መንገዳቸው በምን አይነት መንገድ ያሉ ናቸው? እግዚአብሔር የለም የሚሉት ደግሞ ምን ያህል ናቸው? ዓለም ላይ በጣም በጣም በጣም ዳይቨርስ የሆኑ በጣም ብዙ የሆኑ አሉ አሉ እና እነዛን ነገሮች ማየታችን ስለሚጠቅመን እሱን ደግሞ የተወሰነ እናያለን። እያልን በየሁኔታዎቹ ላይ ማየት የሚገባንን ነገር ለእግዚአብሔር ቸርነት እንመለከታለን። እንደተለመደው ሰብስክራይብ በማድረግ እንዲዳረስ በማድረግ እንዲተባበሩን እናሳስባለን። ለእግዚአብሔር ምስጋና ይሁን፣ አሚን።